ቤተሰቦች ዛሬ እንግዲህ ሩታ ዙሩን ከረር አርጋ በቁም ነገር መታለች። አብርሽን በጥያቄ ነው ያፋጠጠችው። የምትወደኝ የምታፈቅረኝና የምትፈልገኝ ከሆነ አግባይ በማለት ነው የመጣችሁ። እርግጠኛ ነኝ እንደዚህ ስትል በጣም ብዙዎቻችሁ አዕምሯችሁ ላይ ብዙ ጥያቄ ሊኖር ይችላል። እሱም በደንብ የማብራራላችሁ ይሆናል። በመጀመሪያ ግን አብረው ስለመጡ ልክ እንደ ዱሯቸው ሩታና አብርሽ አንድ ላይ ስለመጡ ደስ ብሎኛል። ምክንያቱም ከዚህ በፊት ብዙ ነገሮች እየተፈጠረ ነበር፣ ታውቃላችሁ። አሁን ግን ሁለቱ አንድ ላይ ሲመጡ ያ ነገር ክሊን ሆኖ በሁለቱ ቻናል ላይ ሁለቱ በአንድ ላይ ይሰራሉ ማለት ነው። ቤተሰቦች እንግዲህ ሩታ ይህንን ያለችበት የራሷ ምክንያት አለ። ብዙዎቻችሁ ተጋብተው አደለም ወይ አንድ ላይ የሚኖሩት እንዴ ነው ሩታ አግባኝ የምትለው የሚለው ቃል ጥያቄ ሆኖባቸዋል። እንደዚሁም ደግሞ ብዙ ሰዎች ልክ ሀይሚና ቡራ ዱባይ ከሄዱ በኋላ ቲክቶክ ላይ ብዙ ጥያቄ እያነሱባቸው ነበር። አብርሽና ሩታ ነበሩ ዱባይ ሄደን እንጋባለን ብለው ቀድመው ያወሩት። ነገር ግን ያወሩት ነገር ስቲል እስካሁን አልተፈጸመም። ቀድመዋቸው እንዲያውም ቡራና ሀይሚ ሄዱ። ያላወሩት እነሱ ሄዱ። ምንድን ነው ነገሩ? እናንተ ወሬ ብቻ ናቸው ወይ በማለት ብዙ ጥያቄ ተነስቶባቸዋል። ቲክቶክ ላይ ማለት ነው ማለት ድሮ የእነሱ ኦዲንስ የነበሩ እነሱን የሚወዱ አሁን ግን በአንዳንድ ነገሮች እንደምታውቁት ወደ ራሳቸው የተመለሱ ሰዎች ማለት ነው። እና ለምንድን ነው የሚለው ጥያቄውም አለ። ሩታም ደግሞ እንደተናገረችው እስካሁን የዛሬ ሳምንት፣ የዛሬ ወር እንደዚሁም ደግሞ ቀጣይ ምናምን እያለም ብዙ ነገሮች እየተፈጠሩ እስካሁን ቆይቻሉ። ከዚህ በኋላ ግን እንደዚህ መቆየት አልፈልግም። እኔ ሴት ነኝ። ሴት ብዙ ነገር ነው የምታጣው፣ ታውቃላችሁ። አንደኛ ጊዜ አለ። ወንድ በነገራችን ላይ ኖርማል ነው ሀምሳ ስልሳ ዓመት ሆኖ ራሱ ሌላ ሴት ማግባት እንደሚችል ታውቃላችሁ። አዎ መውለድም ይችላል እንኳን አይደለም ማግባት እና፣ ለሴት ግን ጊዜ አለ፣ መልክ አለ፣ ብዙ ነገሮች አሉ። ሴት በጊዜ ነው የምትጠቀመው፣ በጊዜዋ ነው የምትጠቀመው። እና ሁሉም በጊዜዋ ነው የሚፈልጋት። እሷም ተመሳሳይ አንደኛ ነገር፣ ሁለተኛ ነገር ደግሞ አብርሽ ሩታም እንዳለችው ማለት ነው፣ አብርሽ ቀለበት አድርጎልኛል፣ ሽማግሌ ልኮልኛል፣ የሚጠበቀው ደግሞ ሰርግ ነው። ሀገራችን ላይ ማህበረሰቡ ወይንም ደግሞ የሀገራችን ባህል ሰርግ ያስፈልገዋል። ሰዎችም ደግሞ የእኛ ቤተሰቦች የሆኑ እንዳለ ሰርጋችንን ይጠብቃሉ። ስለዚህ ሰርግ መደገስ አለበት ነው እያለች ያለችው። በነገራችን ላይ ቤተሰብ ሁላችሁም ያላገባችሁ ማወቅ ያለባችሁ አንድ ወንድ ቀለበት ስላደረገላችሁ፣ ሽማግሌ ስለላከላችሁ አገባችሁ ማለት አይደለም። ይሄን ማወቅ አለባችሁ። ሰርግም እንደዛው የመጀመሪያ ጋብቻ ዋነኛው ምንድነው ካላችሁ ፊርማ ነው። ፊርማ ልክ በአካባቢያችሁ መቼም ቀበሌ ይኖራል አይደለም? እዛ ሄዳችሁ ትፈራረማላችሁ። ጥቅሙ ምንድን ነው ካላችሁ እዛ ስትሄዱ ያ ሰውን ሌላ ፍቅረኛ እንደሌለው እንዳላገባ ታውቃላችሁ፣ ታረጋግጣላችሁ። እናንተና እናንተ ብቻ ሚስቱ እንደሆናችሁ ታውቃላችሁ። በኋላ ራሱ በመካከላችሁ ነገር ቢፈጠር ሕግ የሚያውቀው የእናንተ ሚስትነት እንጂ የሌላን ሰው አይደለም። ጥቅሙ ይሄ ነው። እንደገና ደግሞ ሽማግሌ ጋር ስንመጣላችሁ ሽማግሌ ለቤተሰብ ክብር ነው፣ ለሴቷም ደግሞ ክብር ነው። በተለይ ለወላጆች ለእናት አባት ትልቅ የክብር ነው። ቀለበት ደግሞ ፕሮሚስ ነው ቤተሰቦች ቃል መገባባት ገባች አደለ? ስለዚህ እኔ እንዲያውም የመሰለኝ ሩታ እና አብርሽ ስቲል የተፈራረሙ የመሰለኝ ሩታ የተናገረችው ሁለት ነገር ነው። አብርሽ ቀለበት አድርጎልኛል፣ ሽማክሌ ልኮልኛል። እዚህ ሶሻል ሚዲያ ላይ አምጥቼ ደግሞ ቪዲዮ የቀረጹት በጣም ብዙ ጊዜ ከአብርሽ ጋር በቃ መጋባት አለብን ሰርግ መደገስ አለብን ብዬ ነግረው ና እሺ በቃ በኋላ እነዋራለን፣ ማታ እንመካከራለን፣ ነገ እነዋራለን እያለን በዛው እየተረሳሳ በዛው ደግሞ አንዳንድ ችግሮች እየተፈጠሩ ስለሆነ አንደኛ አሁን በቪዲዮ መያዝ አለብኝ። ሁለተኛ ደግሞ እናንተ ጋር የደረሰ ነገር ስለሆነ ሸሚ ይዘናል። ስለዚህ ማለት በቃ ለእናንተ ቃል የገባኑ ነገር ለእናንተ ይፋ ያደረግኑ ነገር ስለሆነ ያሳስበናል፣ ለቃላችን መገኘት አለብን ብለን የበለጠ ውሳኔያችን ላይ እንድንጥር ያደርገናል። ለዚያም ነው በቪዲዮ ይዤ የመጣሁት ብላለችና አብርሽ ጋር ያየሁት ነገር ምንድነው ቤተሰቦቼ ነገሮችን ሰፋ አድርጎ ነው ማድረግ የሚፈልገው። አንዴ አድርገ ብቻ አለው ለኦዲየንስም ለእኛም ተናግር ያለው ዱባይ ላይ ነው ሰርጋችን። ስለዚህ ዱባይ ላይ እንሄዳለን። ግን አንድ ጊዜ ተረጋጊ እያላት ነበር። ያንን ያለበት ምክንያት ደግሞ በነገራችን ላይ ያው ሰፋ ያለ ነገር ስላቸው ብር ያስፈልጋል። ገባችሁ። ዱባይ ስትሄዱ ደግሞ በጣም ብዙ ሰው የሚሄድ ከሆነ ከባድ ነው። ቤተሰቦች ራሳቸውን የማይችሉ ከሆነ ስፖንሰር አብረሽ ሩታ ከሆኑ ለእነሱ በጣም ይከብዳቸዋል። ያ ነገር አለ። እንደገና ደግሞ ድጋሚ ቡታ ጅራ ላይ ይደገሳል። ገባችሁ አይደለ? ያያ ወጪ ሲሆን በጣም ወጪው አሳስቦታ አለ አብርሽን። ሩታ ደግሞ ቀለል ባለ መንገድ በቃ ትንሽ የፕሮግራም እናርግና እንጋባ ያለች ነው። እኔ እደግፈዋለሁ። ሴት ልጅ ማግባት አለባት። ከአንድ ወንድ ጋር መኖር ከመጀመሪያ በፊት ነው ማግባት ያለባት ብዬ ነው ማስበው። ማንም ሴት መሸወድ የለባችሁም። ይወደኛል፣ እወደዋለሁ፣ ፍቅር ትልቅ ነው፣ ፍቅር አሳሪ ነው፤ እንደዛ ብሎ ነገር የለም ከፍቅር ባሻገር የእናንተ መተማመኛ ፊርማ መያዛችሁ ነው። ገባችሁ አደለ? ሴቶች በተለይ ሴቶች ወንድ ችግር የለውም ወንድ ኖርማል ነው። ገባችሁ አደለ? ተጎድቶ አይጎዳም ና አብርሽ ያሳሰበው ወጪው ነው። ሩታ ደግሞ ቀለል አድርገን በቃ ሰርግ ፕሮግራሙን ዱባይ እናደርጋለን እንደገና ስንመለስ ደግሞ ቡታጅራ ላይ መልስ ብለን ቤተሰቦቻችንን ደግሰን አንድ ላይ እናቀላቀላቸዋለን፣ ወይንም ደግሞ ያንተም የኔም ቤተሰቦች መቀላቀል ይችላሉ፣ ምክንያቱም እነሱ ዝግጁ ናቸው እያለች አብርሽ ለማሳመን ብዙ ጥረቶችን ብዙ ነገሮች እያደረገች ነበር። እስካሁን ብዙ ነገር ተፈጥሯል ብሄቴ ላይ አሁንም ደግሞ ድጋሚ እንዲፈጠርብኝ አልፈልግም፣ ከዚህ በኋላ እድል አልሰጥም፣ በቃ ነገሮችን ቶሎ መቋጨት አለባቸው እያለ ያበጀሩት እያግባባችሁ ነበር። ፍኮርስ በነገራችን ላይ ማለት ነው፣ ሰርግ ሲደግሱ ዋናው ቁም ነገር ሰርግ አይደለም። ሰርግ ሴት ትወዳለች። ሴት ልጅ ቬሎ ለብሳ ፎቶ መነሳት ያስደስታታል፣ ምናምን፣ ሰው ሲደሰት ምናምን፣ ቤተሰቦቿ እናት አባቷ ሲደሰቱ ማየት ያስደስታታል። ታውቃላችሁ፣ ማንም ሰው ያስደስተዋል፣ ሴት ብቻ ሳይሆን። ግን እዚህ ጋ እንዴት ነው? ሁለት እርግቦች ነጫጭ ነገር ለብሰው፣ ሌላ ደግሞ አስባችሁታል፣ ሌሎች ደግሞ አጠገቦቻችሁ ያጅቧችኋል ምናምን ከዛ በኋላ ብትን ሲሉ ኢኮኖሚ ወይንም ብራችሁ አብሮ ብትን ማለት የለበትም። ቅድመ ጥንቃቄ ማድረግ መቻል አለባችሁ። አብርሽ ጋ እንደዛ ነገር አይቻለው። አንደኛ ነገር እንዲያውም የሩታ ሀሳብ የተሻለ ነው ብዬ ነው የማስበው። ሩታ ቀለል አድርገን በትንሹ እናርግ በቃ ከዚህ በላይ መንዛዛት መቆየት የለበትም እያለች ነው። አብርሽ ደግሞ ሰፋ አድርጌ ነው ማድረግ የምፈልገው፣ ለዛ ደግሞ ብር እናጠራቅም ነገር ነው ሀሳቡ። እኔ በሩታ ሀሳብ እስማማለሁ። ቀለል ያለ አነስ እጥር ምጥን ያለ ዱባይ ላይም ቢሆን ከዛ ደግሞ ተመልሰው ቡታጅራ ላይም ቢሆን እንደዛ አርገው መጋባት ግዴታቸው ነው። እርትዬ አሁን ከዚህ በኋላ በቃ ፋታ እንዳሰጭ አብርሽ ነው አሁ እንዴ አው ይፈርም አግቢ ተጋቡ፣ እንደዛ ነው። እኔ መክራት አለሁ ገፋፋት አለሁ። ገባችሁ አይደል? ቤተሰቦቹ ምክንያቱም ሴት ናትኝ ነገ የሚሆነው አይታወቅም። ማለት ሁሉም ነገር በፈጣሪ እጅ ነው። በፈጣሪ ፈጣሪ ሲፈቅደው ነው ሁሉም ነገር የሚሆነው። ሩታ ግን ዛሬ ያስደስተኛል። ለምን እንደው ታቀላችሁ፣ በቁም ነገር ነው የመጣችሁ በቁም ፊደስ በቁም ነገር ማለት በቃ እንዴት ብዬ ልንገራችሁ መሆንም ያለ አንዳንድ ጊዜ ሴቶች ውሳኔ ላይ ጠንከር ማለት አለባችሁ፣ ቆረጥ ማለት አለባችሁ እንጂ ወንዶች አይ ችግር የለም ምናምን አብለው አባብለዋችሁ ምናምን ትንሽዬ በቃላት በእነሱ ቃላት አባብለዋችሁ ምናምን መታለል መሸወድ የለባችሁም። እኔ እንደዛ ነው ብዬ የማስበው። ያው ይሄን ስላችሁ አብርሽ ይሸውዳል ያታልላል እያልሁ ሳይሆን ግን ከእነሱ ትምህርት ወስዳችሁ ሌላ ሰዎች ደግሞ ያን ነገር በሕይወታችሁ ላይ እንዳተገብሩ ሁሉም ወንድ አንድ አይደለም ለማለት እና እህቶችን ለመምከር የተወሰነ ነገር ለማለት ፈልጌ ነው እንጂ አብርሽ ላይ የሆነ ነጥብ መጣል ፈልጌ አይደለም። ቤተሰቦች እንድታቁልኝ የምፈልገው ማለት ነው እና በዚህ ወር ዱባይ እንሄዳለን ብለዋል። እኔ የምለው ግን በዚህ ወር ዱባይ ሄዳችሁ ምን ልትሆኑ ነው? አንደኛ ጾም ነው፣ የሁለቱም የሙስሊም ጾም ነው፣ የክርስቲያን ጾም ነው። በጾም ሰርጋለን? እንዲህ ሲቀጥል ደግሞ በዚህ ሰዓት በጣም በጣም ፀሐይ በቃ የሚጀምርበት አሁን ጀመረ እና በጣም ሙቀት የሚጀምርበት ሰዓት ነው። በዚህ ወር ሄዳችሁ ምን ልትሆኑ ነው? እንዲህ አንድ ሰው አታገኙም ከዱባይ ላይ እንደዛ ከሆነ ማለት ነው በዚህ ወር ዱባይ ሄደን እንጋባለን ብለዋል። አንደኛ ጾም ነው። በጾም ሰዓት መቼም ማን ይሄዳል ሰርግ ላይ አንደኛ ሁለተኛ ነገር ደግሞ የሙስሊሞች ጾም ራሱ ካልተፈታ እንኳን ዓለም ሰርግ ልታደርጉ ቀርቶ ለመዝናናት ራሱ ይከብዳችኋል። እኔ ይሄንን ማስተላለፍ አለብኝ ገባችሁ አይደለም? ምክንያቱም በዚህ ሰዓት ምንም ማድረግ አችሉም እና ተረጋጉ። ፋሲካ እስከሚመጣ እንዲ ለገና ጾም ሲፈታ ምናምን እያላችኋል ነበር። አሁን ታዲያ ምን አቻኮላችሁ? በሚለው ቤተሰብ ባይ